ደህና ዋላችሁ እስላምና ፈረንጅ አሁን እንደው ይኖር ይሆነ? ዚህ መሀል ቢስሚላህ ወሰላቱ ወሰላሙ አላ ረሱልላህ፣ ይሄው እንደነ ንግግሮች ናቸው። ተናጋሪውንም ሌሎችንም ችግሮች ውስጥ የሚከቷቸው ልብህ ያውቀዋል። አጠገብህ አንድም ፈረንጅ አንድም ሙስሊም እንደሌለ እያወቅ፣ ስሜትህን ተከትለህ ግን ዋሸ እስላም እና ፈረንጅ እዚህ መሀል ይኖራልን አልክ። እንደሌለ ልብህ እያወቀው የሰላም ጋይታችሁት ከሆነ እንደ በሰማይ ተስፋ ስለሌለ እኮ ነው እኔ የእስላምን ሕግ አይታችሁት ከሆነ በሰማይ ተስፋ ስለሌለው እኮ ነው አልክ። እስቲ አንተ ስታስበው፣ አይደለም ሙስሊሞች ማለት ነው ህንድ ላይ ላም የሚያመልኩት ሰዎች ራሱ ኢንካርኔሽን ድጋሚ እኮ እንመጣለን ብለው ተስፋ አላቸው እኮ። አይደለም እኛ ሙስሊሞችን በነቢያት ሁሉ ምናምን፣ በብሉይ ኪዳን፣ በአዲስ ኪዳን፣ በመጨረሻውን መጽሐፍ በቁርአን ምናምን የሆነውን ሰዎች እንግዲህ ወይ ስለ ሃይማኖት አታውቅም ማለት ነው። እኔ ወላሂ ነው ምልህ መክረሃለሁ። ስለ ሌሎች ሃይማኖቶች አይደለም፣ ስለ ራስ ሳታቅ በአግባቡ ማውራት ለአደጋ ይጥልሃል። ምክንያቱም ወንጀልህ በአንድ ግለሰብ በራስህ ላይ ብቻ ሳይሆን የሚቆመው ሌሎችን ሁሉ ታሳስታለህ። በጣም የሚገርመው ደግሞ እዛ የተሰበሰቡት ሰዎች ሁሉ ይስቁልሃል። ስንቶች ናቸው እንደ ስታንዳፕ ኮሜዲ በሃይማኖት ስም ፊት ላይ ከቆሙ በኋላ ለአደጋ የተዳረጉ። በምን የተነሳ በሚያሳስቃቸው ሰው መሃል ማለት ነው በጾማቸው ያለ ምቾት በፍስክ የለንም አልክ። ቀጠልክና፣ ምን አልክ? እኔ ሳስበው አልክ። ስለ አንተ ሀሳብ ማን አወራ? የተጠየቀው ስላለው ተጨባጭ ሁኔታ ነው። ምን አልክ? ስለ እኛ ጾም መሆኑ ነው እንግዲህ እያወራህ ያለው በጾማቸው ያለ ምቾት እኮ እኛ እኮ በፍስክ የለንም አልክ። ተው ተዋተዋሽ እኛ አይመለከተንም። ለምሳሌ ግን ቅዳሜ ቀን በለው ምን በለው፣ የኩን ስፓኛ ቤት መዓት ስጋ የሚዘለዘለው ኦርቶዶክሶች ናቸው። የምትበሉት ግን አይመለከተንም። ለምን? አላህ በረካ ያደርግላችሁ። ስለዚህ እኛ በእናንተ ጉዳይ፣ ለምሳሌ እነዚህ ሰዎች እኮ ለፋሲካ፣ ለገና በኃይለኛው ነው በሬ፣ የመቶ ሺህ ብር የሁለት መቶ ሺህ ብር አይመለከተንም፣ አልተመለከተንም። አንተም ምን አትበል፣ በጾማቸው ሰዓት የሚበሉት እኮ እኛ እንኳን በፍስካ እናገኘውም ብለ አትዋሽ፣ በደንብ ታገኙታላችሁ። ሚስት ጋር ነው መተኛት አትከልክል በጾም ጊዜ ቅቤ ነው ጮማ ነው ርጎ ነው ወተት ነው ተምር ነው ደግሞ ማለት ስልሻ፣ ደግሞ ቀጠልክና ምን አልክ? ከሚስት ጋር መተኛት እኮ አትከለከልም አልክ። ጥያቄው እናንተስ፣ መቼ ጾም ከፈታችሁ በኋላ ከሚስታችሁ ጋር መተኛት ተከለከላችሁ? አየህ፣ የእኛ ጾም ለምሳሌ እንድንጾም ያዘዘው የዘጠነኛውን ወር የረመዳንን ወር ቢሆንም የቀኑን ክፍለ ጊዜ ትጾማለህ። እስከ መቼ? እስከ ማታ ድረስ። በማታው ክፍለ ጊዜስ በቀን የተከለከልካት ነገር በጠቅላላ ትፈቀድልሃለች። በቀን መብላት፣ መጠጣት፣ ከሴት ጋር ግንኙነት ማድረግ ተከልክሏል። በማታውስ ክፍለ ጊዜ እኛ የምናመልከው ጌታ በማታው ክፍለ ጊዜ ብሉ፣ ጠጡ፣ ሚስቶቻችሁንም መገናኘት ትችላል ታውቃላችሁ እንዴ አንተ በዚህ አይነት ማለት ነው፣ ሁለት ወር የፋሲካን ጾም ጾመ ስትጨርስ በቃ ለዘላለሙ ሰይት አትገናኝ አትወለድም። አንተ አየህ ሃይማኖቱ እርም ያላደረገውን ነገር በሌሎች ላይ እርም ልታደርግ አትሞክር እባክህ። አሁን ለዚህ ሁሉ ምን እንደጎዳህ ግል እንገረ በስሜት ተነስተ ያሳረርከን መስሎ እኛ ወላሂ እንዳንተ አይነቱ ሰው እናዝንለታለን፣ ምክንያቱም በስሜት ተነስተ ተናገርክ። አመልከዋለሁ የምትለው ፈጣሪ ራሱ ይህን አይወድልህም። ለምን እሱን ለማስደሰት ሳይሆን እንደዚህ እየተንገበገብህ የሸረኛ የመንደር ወሬ የምታወራው ነብስህን ተከትለህ ነው። ነብስህን ተከትለህ ነው። ምክንያቱም ጾም ማለት በእናንተ ራሱ ከጧቱ ትነሳለህ ስድስት ሰዓት ድረስ የሚጾማለ ዘጠኝ ሰዓት ድረስ የሚጾማለ አስራ አንድ ሰዓት ድረስ የሚጾማለ ከዛስ በቆሎ የሚያፈጥራለ በሽሮ የሚያፈጥራለ እንድታፈጥሩ ሃይማኖታችን ነው ባላችሁት፣ እንደፈለጋችሁ ማፍጠር ትችላላችሁ። እኛ ይመለከተንም፣ እኛ እናንተ ነክተን አናቅም። በሚገርም ሁኔታ እኮ ማለት ነው ራስ የምታውቀው ጾም ሊገባ ሲል ብዙ ክርስቲያኖች ጾም መያዣ ብለው ስጋ በደንብ ይበላሉ፣ አይበሉ? ስለዚህ ለምንድን ነው ስጋ የሚበላው ለጾም? እንዲያውም ሬዲ መሆን በሌላ ነገር ነው አይደለ? በሚገርም ሁኔታ ደግሞ ጾም ሲፈታ በደንብ ተደርጎ ስጋ ይበላል። በሚያሳዝን ሁኔታ የእኛንም ልብ በሚሰብር ሁኔታ ደግሞ በዝሙት ሁሉም ያፈጥሩ ሰዎች አሉ። ክርስቲያን ሆነው መጠጥ ቤት ሄደው ሴት ቀጥረው ሁለት ወር ከጾሙ በኋላ ዝሙት የሚሰሩ ሰዎች አሉ። እነዚህ እነዚህን አታስተምርም? መጀመሪያ የሃይማኖት ሰው ከሆንክ ምን ተመለከተህ እባክህ። ወደ እኛ ሃይማኖት ቀጠልክና ምን አልክ? በጾም ጊዜ ጮማ ነው ቂቤ ነው እርጎ ነው ወቶት ነው እንዲያውም ማለስለሻ ተምራለው አልክ። ይሄ እንግዲህ ነገርኩህ እኮ ለእኛ ሃይማኖት የተፈቀ ነገሮች ለእናንተ ሊፈቀዱ ይችላሉ፣ ለእናንተ የተፈቀዱ ለእኛ ሊፈቀዱ ይችላሉ። እኛ ለራሳችን እንድንኖር ዝም ልትለንና ልትተወን ነው የሚገባው። አንተ ግን የማይገባህን ነገር ተናገር። አረብ አገር ብትሄዱ ደግሞ ከዚህ እስከ እዛ ተዘርግቶ ተው ዘርግቶ ስጋጃ በለው ዛለት ያንን እያፈስክ መብላት። አሁን ይሄ ፆም ነው ከፈለገ ቢበላ እኮ የሰው ልጅ መጠን አለው የሚበላበት፣ ከዛ በላይ አይበሉም። ይልቁንም አንተ ለምን በክፉ አይን ተመለከትካቸው? ቀኑን ሙሉ ጾመው አሥራ ሁለት ሰዓት አሥራ ሦስት ሰዓት ተርበው ውለው አላህ የፈቀደላቸውን ቢበሉ አንተ ምን አገባህ እዚህ ውስጥ? ቀጠልክና ምናልክ? አሁን ይሄ ጾም ነው አልክ። አዎ ጾም ነው፣ ለእኛ ጾም ነው። ለእናንተ ለምሳሌ አንድ ሙስሊም ብድግ ብሎ ስድስት ሰዓት ድረስ መጾም ጾም ይባላል ቢል ይመለከተዋል? አንድ ሙስሊም አይመለከተው። እኛም ባመንበት ምን እናደርጋለን? አስራ ሁለት ሰዓት ጾም፣ አስራ ሶስት ሰዓት ጾም። አንተ የሚመለከትህ ጉዳይ አይደለም። በዛ ላይ ደግሞ ማሰብ ያለ በአረብ ሀገር ላይ ረሽም የሆነ ምግብ የሚቀርበው ለማን ይመስልሃል? ምስኪኖች ነው የሚበሉት። ድሃ እየተፈለገ ይበላል። አብዛኛውን ጊዜ ከአረብ ሀገር ተልኮ እዚህ ለብዙ ምስኪን የሚሰጠው አረቦቹ ለራሳቸው ቀድሞ ግን ምን ያደርጋሉ? ድሃ ሀገራት ላይ ላሉ ሰዎች ይል? ይልካሉ እኔ እውነት አጋነንት ከበው የሚስቁባቸው እኮ የሚመስለኝ እኔ እኮ አጋነንት ከበው የሚስቁባቸው ነው የሚመስለኝ አልክ በሚመስለኝ አታውራ አጋነንት ማለት ሰይጣን ነው ሰይጣን የሚከበው የእንዳንተ አይነቱን ንግግር ነው በእርግጠኝነት የምነግርህ ማለት ነው ለምን የራስህ ሃይማኖት ላይ እንኳን ያልተደነገገን ነገር ተነስተ ሰውን ለመንካት ሰውን ለመጉዳት ብለህ እንዲህ አይነት የአጋነንት ስራ ትሰራለህ እባክህን ረጋ በል ትንሽ ገና ደስ ይለኛል በአንድ ጎን ነው ለምን ደስ እንደሚለ ታውቃላችሁ እንኳን ላለማላቅ ደሆ እታለም ታጣምታለን፣ አይደለም ወይ እግዚአብሔር አይደለም ወይም? ደስ ይለኛል በአንድ ጎኑ። ለምን ደስ እንደሚለኝ ታውቃላችሁ? እንኳን ይሄን አለም አላጡት ብለሃል። እኛማ ይህንን አለም አስመልክቶ ነቢዩ መሐመድ ምንድነው ያሉን? ዱኒያ ለአማኝ እስር ቤት ናት አሉ። ለምንድን ነው ይህንን ያሉበት ምክንያት? ዱኒያ ላይ አላህ ጀነት ላይ ካዘጋጀው አኳያ ስታየው፣ ተስፋ ከምናደርገው ጀነት አኳያ ዱኒያ ርካሽ ናት። የሚበላ ነው የሚጠጣ ነው የሚነዳ ነው። ያውም በህግ ጋር ተቀምጦ ዝሙት እንዳትሰሩ፣ ወለድ እንዳትበሉ፣ ወላጅ እንዳትበድሉ፣ ጎረቤት እንዳታስቸግሩ፣ ለእኔ በቀን አምስት ጊዜ ስገዱ፣ ጹሙ በወር እንደዚህ፣ ዘካ ደግሞ ይሄን ያህል ክፈሉ፣ ሀጅ በዚህ ወቅት ሂዱ እንዳለ ስሜትን መከተል አቁመ እስር ቤት ውስጥ ሆነ ለሚቀጥለው ጀነት መዘጋጀት ነው። ስለዚህ አንተ እንዳልከው እንኳንም ይሄንን አለም አላጡት ሳይሆን ይሄንን አለምኛ አተነዋል። ተራ ነገር ስለሆነ ጠፊ ስለሆነ ለዛ እኮ ነው ምንም ነገር ቢደርስብን አልሐምዱሊላህ የምንለው። ፈረንጅና እስላም አውቆበታል። ያኛውን እስላሙ አውቆ አይደለም፣ ፈረንጁ ግን አውቆ ነው። እስላም እኮ ቀጠልክና ምን አልክ? ፈረንጅና እስላም አውቆበታል አልክ። አላሁ አክበር። አሁን እስቲ ፈጣሪ የለም ከሚሉት ፈረንጆች ጋር እንዴት ታገናኘናለ? ያውም ሁሉም እኮ አይደሉም፣ ግን ብዙ ኤቲይስቶች አሉ ፈጣሪ የለም ብለው ከእንስሳ ጋር የሚጋቡ ወንድ ለወንድ የሚጋቡ ሴት ለሴት የሚጋቡ ብለ ብለ አንድ ሀገር ላይ እየኖርክ አታቀንም ነው ወይስ ውስጥ ያረገዝከው እርጉም ነገር ስላለ ነው? እኛን ከፈረንጆች ጋር መታገናኘን። ግን የውስጥ አዋቂው ጌታ ሰማይ ምድርን ይዘረጋ ምን ያደርግሃል፣ ይተሳሰበሃል። እስላም እኮ እንደዛ አድርጎ እጸድቃለሁ ነው የሚለው አልክ። አዎ ጾመን እኮ እንጸድቃለን ስለምንል እኮ ነው፣ ድሃም እናበላው፣ የመሳሰሉትን ነገሮች ምንሰራው ማለት ነው። ለነገሩ ገድዬ ጻድቃለሁ ብሎ ካሰበ በልቼ ጻድቃለሁ ወይ አያስገርምም ቀጠልክና ግን በጣም በሚያሳዝን ንግግርህን በዚህ ቆሻሻ ንግግር ደግሞ ዘጋኸው ለነገሩ ገድዬ እጸድቃለሁ ብሎ ካሰበ በልቼ እጸድቃለሁ ቢል ያስገርመ አያስገርምም በእውነቱ አልክ አላሁ አክበር አላሁ አክበር አላሁ አክበር ኢትዮጵያ ሙስሊምና ክርስቲያኑ አብረው እየኖረ ነው ሙስሊሙ በጣም ብዙ ነው በቁጥር ክርስቲያኑም ብዙ ነው በቁጥር ሰርግ ላይ ትጠራላችሁ ለቅሶ ላይ እንመጣለን ሰርግ ላይ ትመጣላችሁ በቃ በዚህ መልክ ነው እየኖርነ ያለ ነው ታዲያ ለምንድን ነው ግዴታ እኮ ሰው በገጀራ ብቻ ኳ አደለ የሚገደለው? ለምን በመርዝ አላጠፋ ናችሁም? እስቲ መልስልኝ። አንተ እንደምትለው ክርስቲያንን መግደል ገነት ያስገባል ብለው ነው እሚያምኑት። ገለህ ገነት ትገባለህ ከተባለ በልቼ ይጸድቃለሁ ቢል ያስገርማልን? በእውነቱ አያስገርምም። ማለት እና እንደው ከምንም በላይ ቆም ብለህ እስቲቺ ምክር ለብቻ ቁጭ ብለህ ስማት። እንደ ወደ ፈጣሪ ያቀርብሃል ይህ ንግግርህ። አሁን ችግሩ መሰለ፣ እንዳንተ አይነት ሰዎች መድረክ ላይ ወጥተው ዳይቦንቱ ኢንተርቴይን ህዝብ ማስደሰት ነው የሚፈልጉት። ስለዚህ ህዝብ እንዳይከፋባቸው ገብተዋል። አንተ የያዝከው መንጋ አለህ፣ እንደዚህ ዝም ብለህ ክፉ ክፉንም ስትናገር እህህ እያለ ሚስቅልህ ማለት ነው። ስለዚህ እነዚህን ሰዎች አሁን ማሳ አለብህ አጀንዳ ይዘህ መምጣት አለብህ። የራስህ አጀንዳ እኮ ብዙ አለ። ክርስቲያኖች ሆነው ስንት መጥፎ ነገር የሚሰሩ አሉ። ዝሙት የሚሰሩ አሉ። ከቤተ እምነቶቻችሁ የራቁ ሰዎች አሉ። እነሱም በስነስርዓት ከሱስ ከመጠጥ አታወጣም በሚገርም ሁኔታ በየመጠጥ ቤቱ በየምኑ ምን አለ ለማርያም ቤተ ክርስቲያን ለገብርኤል ቤተ ክርስቲያን እየተባለ የሚቀመጥ ሳንዱቅ አለ ሳንቲም ሰዎች የሚሰጡበት እዛ ዝሙት ይሰራሉ ከዛስ እዚህ ደግሞ ሳንቲም ይከታሉ ዝሙት ስትሰራ ያደረችውም ሴት ምን ታደርጋለች እዛ ውስጥ ደግሞ ሳንቲም ትከታለች ስለዚህ እነዚህ እነዚህን ክፉ ነገር እንዲተዉ የመሳሰለው ለምን አትመክርም ግፍ እንዲህ አይነት ግፍ የምትሰሩ ሰዎች ብዙ ነገር ከእጆቻችሁ እየወጡ ነው በምን የተነሳ የውሸትና የግፍ መጨረሻ እዚህ ምድር ላይ ስለሚያስከፍል። ስለዚህ እባክህ ወገናችን ቆም ብለህ አስብ፣ ቆም ብለህ አስብ። እኛን አልጎዳችሁ ነው። በየቀኑ የተበደለ ረዳቱ አላህ ነው። ይሄው አላህ እየረዳን ነው። አሁንም ገና ይረዳናል። እኛምን እስከሆን ድረስ፣ ሀቅ ላይ እስከ ቆምን ድረስ፣ እኛም ከበደል እስከ ጸዳን ድረስ እኛም ከበደልናችሁ እኛም እናመልከው ጌታ አላህ ፍትሐዊ ጌታ ነውና በኛ ላይ እርምጃ ይወስዳል። እናንተም ደግሞ ካልተቆጠባችሁ ራሳችሁን ችግር ላይ ከምጥሉ እንዲህ አይነት ንግግሮችን ከመናገር በፊት በወረቀት ጽፈ እቺ ንግግሬ ነገ ሰማይና ምድርን የዘረጋ ጌታ ዘንድ ራቁቴን ተቀስቅሼ ስቆም ያስጠይቀኛል ወይስ ጽድቅ ያሰጠኛል ብለህ ቆመ አስብ። ምክንያቱም ሞቶ መቀስቀስን መርሳትና እዚህ ምድር ላይ ቲፎዞዎችን መሰብሰብ ትልቅ ነገር የመሰለው ሰው ካለ ለአደጋ ራሱን ይጥላል። አላህ ይዘንልን። አላህ ቅኑን መንገድ ይምራን። የቺን መከራ ውስጥ የገባች ሀገር ወደ ሰላም ይመልስልን። እሱም በብቸኝነት ከሚያመልኩ ሰዎች ያደርገን። በጽድቅ የሚያዙ ከመጥፎ ከሚከለክሉ ሰዎች አላ ያደርገን። ጨርሻለው።